ሰከረም እንዴት ነው ሃይማኖተኛ እንደነበረ የማውራት ሞራል የሚያገኘው ስታምነት አግብቷል የሚለው ለእኔ በጣም ሾክ የሚያደርግ ነው። ይሄ ኡስታዝ አስራ አራት ቦታዎች ኢየሱስ ፍጡር መሆኑ የተናገረባቸው ቦታዎች ካሉ ይሄ ሁሉ ክርስቲያን ማህበረሰብ ይህን አይቶ ዝም ካለ መሀይሞች ናቸው ማለት ነው። ሰክሮ ቱቦ ውስጥ ወድቆ ይገኝ እንደነበረ የተናገረው ሰካራሙ የአበባው ልጅ በድህነት ምክንያት ከድህነት ለመውጣት ወደ ፕሮቴስታንት ሃይማኖት ጆይን እንዳለ ይናገራል። ፕሮቴስታንቶች ስላበሉት፣ ስላጠጡት፣ ቤትና መኪና ስለገዙለት አሁን ላይ ሃይማኖተኛ መስሎ እየተናገረ ነው። ሞራሉም ከየት አመጣኸው? ሌላው በሚያስቅ ሁኔታ እንግዲህ ክርስትና በአንደኛው ክፍለ ዘመን ኃይለኛ መከራ ውስጥ ስለገባ ከመከራ ለመውጣት ወደ ስድስተኛው ክፍለ ዘመን ወደ ኋላ ሄዶ በእናታችን አይሻ እድሜ ተደብቋል። እባክሽ አይሻ ታደጊን፣ ክርስትና ሊጠፋ ነው። ክርስትና ሀሰተኛ ሆኗል። በቃ ምንም አማራጭ የለንም። አይሻ ናት አማራጫችን ብለው እናታችን አይሻ አንዴ በስድስት ዓመቷ አገባች ይላሉ፣ አንዴ በዘጠኝ ዓመቷ አገባች ይላሉ። ለማንኛውም በስድስት ዓመቷ ታይታ በዘጠኝ ዓመቷ እንዳገባች የተረከችው ትርክቱን፣ ታሪኩን ያስተላለፈችው ጀግናይቱ እናታችን አይሻ ብንት አቡበክር ናት፣ ረዲ አላ ንሃ ወአርድሃ። ኦኬ። ነገር ግን ክርስትና በታሪኩ ኢየሱስ ፈጣሪ ነው እግዚአብሔር ነው እግዚአብሔር ወልድ ነው ሲል የነበረው ያልተጻፈን ነው ያኒ በምር ሞላል ነው የምታወሩት። ትርክቷን ራሷ ጽፋ ያሳለፈችን እንስት እባክሽ እያለችሁ የምትማጸኗት እናንተ ከማንም ያልተላለፈላችሁን መረጃ ይዛችሁ ኢየሱስን እያመለካችሁ አይደል? እንደ ኢየሱስ አምልኩኝ አምላክ ነኝ ብሏል? አላለም? ሐዋርያቶቹ ኢየሱስ እግዚአብሔር ወልድ ነው አምልኩት ብለዋል? አላሉ? አምልከውታል? አላመለኩትም? ራሷ ታሪኳን የዘገበችን እንስት አምጥታችው ምንም ዘገባ መረጃ እየሌላችሁን እንዴት ነው ምታነጻዝሩት? በዚሁ አጋጣሚ ሰካራሙ የአበባው ልጅ የተናገርከው አንድ ጥሩ ነገር አለ። እሱ ምንድን ነው ክርስቲያኑ ማህበረሰብ መሀይም ነው ብላል። ኦፍኮርስ፣ ለዚህ ሁሉ ዘመን የካቶሊክ የኦርቶዶክስ፣ የፕሮቴስታንት ቤተክርስቲያን ኢየሱስ እግዚአብሔር ወልድ ይባላል ይባል አታቅም። ያኔ መሐይም ብቻም ሳይሆን ዘሞስት መሀይም ፒፕል። ያኔ በሰው ልጅ የህይወት ታሪክ ተወዳዳሪነት የሌለው መሐይምነት ውስጥ ነው ያላችሁት። ኢየሱስን ፍጡር ብሏል ምናምን ላልከው፣ እንዴ ኦፍ ኮርስ ኢየሱስ ክርስቶስ ፍጡር ነው። መጽሐፍ ቅዱስ ላይ ነገረ ክርስቶስ የክርስቶስ ድርሻው ምንድነው? ፍጡርነት ነው። የፈጣሪነት ድርሻና ዋናነት ደግሞ የእግዚአብሔር አብ ነው። ይህን ሐዋርያት ግልጽ አድርገው አስተምረዋል። ሐዋርያው ጳውሎስ በግልጽ አማርኛ ኢየሱስ ክርስቶስን በእግዚአብሔር ምስል የተፈጠረ ፍጡር ብሎታል። ስለዚህ ፍጡር ብለውታል እና ሙስሊሞች ይታሰሩ ልትል ነው? እሺ ሌላው ደግሞ ምንድን ነበር ያልከው? ሌላው ደግሞ ምንድን ነበር ያልከው? አንድ ሙስሊም ኢየሱስን ሙስሊም ብሎ ያምናል። ነገር ግን ኢየሱስ መጽሐፍ ቅዱስ ላይ አባቴ ብሏል፣ አላህ ደግሞ አባት አይደለም፣ ስለዚህ ምናምን እያልክ ለቀባጠርከው አዲስ ኪዳን ላይ አብና ወልድ የሚል የግሪክ ቋንቋ ባህል የመጣ ነው እንዲህ። ብሉይ ኪዳን ላይ አብ የሚላል እንዲህ የለም እኮ ብሉ ኪዳን ላይ አብ የሚል የለም፣ ወልድ የሚል የለም። አብና ወልድ የሚለው ይህ የግሪክ ቋንቋ ባህል ነው። አዲስ ኪዳን የተጻፉ በግሪክ ቋንቋ ባህል ስለሆነ ነው። መጽሐፍ ቅዱስ ላይ ያሉት ሕዝቦች ወይም እምነቱ ወይም ማስተምሮቱ እነ ኢየሱስ ምንድን ናቸው? አይሁዶች ናቸው። ስለዚህ የግሪክን የቋንቋ ባህል ይዘህ እንደዚህ ማለት ይቻላል? አይቻልም። ማለት አትችልም። በመጨረሻ የማስቀምጠው ስለ ግድዬ አንስተሃል። ሙስሊሙ ማህበረሰብ ለማናደድ ለማበሳጨት እንደዚህ አይነት ነገር እንዲያደርጉ ሆን ብለህ ራስ ሙስሊሙ ማህበረሰብ ጋብዘህ ነው እንደዛ ነገር ነገር ካልሁም ማለት ነው። ምክንያቱም ፕሮቴስታንት አሰልጥና ደመወዝ ከፍላ ሶሻል ሚዲያ ላይ የለቀቀች ሙስሊሞችን አበሳጭ፣ አናዳቸው አላደለ አግሬሲቭ አድርጋቸው ነው አግሬሲቭ ሲሆኑ ይኸው ሃይማኖታቸው እንዲህ ነው የማለትን ውሸትና ድራማ ለመስራት እንዲያመቻቸው ነው ያንን ያደረጋችሁት። እየወጣህ እንደዚህ ያሉ ግድያ ምናምን አትበል፣ ቤተ ክርስቲያን ስራ ያለችን ደመወዝ ከፍላ ነቢይ አድርጋ የሾመችን ቤትና መኪና የገዛችልን ቤተክርስቲያን ለማስደሰት አሰልጥና ሚዲያ ላይ የበት ስለተነችህ ህን ስራ ነው ምትሰራው። ስለዚህ ሙስሊሞች ስለ ግድያ ምናምን አንስተው ከሆነ አይፈረድባቸውም። እንደዛ እንዲሉ ነው ሶሻል ሚዲያ ላይ የመጣው። እመነኝ፣ ከነ ቤተ ክርስቲያንህ ከነ ፓስተርህ እንደዚህ የውርደ ዘመን እየኖራችሁ ነው። ሙስሊም ብሎ ማለት እንደዚህ ነው። ኢስላም ብሎ ማለት እንደዚህ ነው። አየህ፣ ሲያበሉ ሲያጠጡህ የነበረው በእስልምና ሃይማኖት ላይ ለማዋሸት በቃ፣ ወገባቸውን ታጥቀው ሲዋሹ የነበሩት ፓስተሮች መጽሐፍ ቅዱስ ላይ ኢየሱስ እግዚአብሔር ወልድ መሆኑን እንኳን አያውቁም። ይህን ውርደታችሁን እኛ እሸልመናችኋል። በሕይወት ዘመን እንዴት አይነት ውርደት ነው የሚሰማችሁ? ግን እንዴት አይነት የበታችነት እየተሰማችሁ ነው የምትኖሩት? ዋሻችሁ፣ ዋሻችሁ፣ ዋሻችሁ፣ ምንም ለውጥ አላመጣቸውም። የውርደት ዘመንን በሰላም ኑሯት።